ስቴትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችን እንጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ፣ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባ የሚሆን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለ በዚህ ስልክ ቁጥር መደወል ይችላሉ። 18008822168 ኪድ ጎል ሶከር አካዳሚ ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሂዝቦላ መሪዎች ባለፈው ሳምንት እስራኤል ለፈጸመችው ጥቃት የበቀል እርምጃ እንደሚወስዱ ዛቱ። ሂዝቦላ ሐማስና የፍልስጤማውያኑ የጂሃድ ታጣቂም በሶሪያ መዋቅራቸውን እየገነቡ እንደሆነም ተሰምቷል። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም የሄዝቦላ መሪዎች ባለፈው ሳምንት እስራኤል ለፈጸመችው ጥቃት የበቀል እርምጃ እንደሚወስዱ ዝተዋል። እስራኤል ከቀናቶች በፊት በደቡባዊ ሊባኖስ የአየር ጥቃት አድርሳ የቡድኑ ከፍተኛ ኮማንደር ታባታባይን መግደሏ ይታወቃል። ቡድኑ የመሪውን ግድያ ለመበቀል በመረጠው ጊዜና ቦታ እርምጃ እንደሚወስድ ይፋ አድርጓል። የቡድኑ መሪዎች ለዚህ ጥቃት ምላሽ የመስጠት መብቱ አለን በማለት በእስራኤል ላይ የበቀል እርምጃ ለመውሰድ እንዳሰቡ መግለጻቸውን አልጀ ዚራ አስነብቧል። የሄዝቦላህ መሪ ናኢም ቃሲም ባለፈው ሳምንት ለተፈጸመውና ለኮማንደሩ ሞት ምክንያት ለሆነው ጥቃት ምላሽ እንደሚሰጥ ነው የተናገሩት። የቡድኑ መሪ ትላንት በሰጡት መግለጫ ነው ለበቀል እርምጃው እየተሰናዳን እንገኛለን ያሉት የበቀል እርምጃውን ካደረሳችሁ በኋላ ጉዳይ ወደ ጦርነት አያመራም ወይ ተብሎ ለተነሳላቸው ጥያቄም የማምራትም ያለማምራትም እድል ሊኖሩ ይችላል ብለዋል። ከዚህ ባለፈ የቡድኑ መሪ የፖፕሊ መጪው የሊባኖስ ጉብኝት ሰላም ሊያመጣ ይችላል የሚል ግምት እንዳላቸውም ጠቅሰዋል። ቃሲም ሄዝቦላ ጦርነቱን ለማጠናቀቅ በህዳር 24 የተደረሰውን የተኩስ አቁም ስምምነት ተግባራዊ እያደረገ ነው ብለዋል። ታባታባይ በስብሰባ መሀል ባለበት ሰዓት ነው በእስራኤል የተገደለው ሲሉ ማክለዋል። ምንም እንኳ መሪው ይህንን ቢሉም እስራኤል ግን ስምምነቱን ቡኑ የጣሰ እንደሆነ በተደጋጋሚ ትገልጻለች። የፕሬዚዳንት አህመድ አልሻራ የኢንቴሊጀንስ ሰዎች በእስራኤል ላይ ከደረሰው ጥቃት ጀርባ እንዳሉ ታወቀ። ሐሙስ ምሽት በእስራኤል ጦር ላይ ጥቃት ያደረሱት የሽግግር መንግስቱ የደህንነት ሰዎች ናቸው ሲባል በካህድር በድሩዝ ማህበረሰቦች ላይም ጥቃት ካደረሱት ጋር ትስስር ያላቸው ናቸው ተብሏል። ሐሙስ ዕለት ጥቃት ያደረሱትና ከዚህ ቀደም በድሩዝ ማህበረሰብ ላይ ጥቃት ያቀነባበሩት አንድ አይነት ሰዎች መሆናቸውን ከምንጮቼ ተረድቻለሁ ሲል ካን የተሰኘው የስራ የእስራኤል ሚዲያ ዘግቧል። እነዚሁ አካላት ከፕሬዚዳንት አህመድ አልሻራ የኢንቴሊጀንስ ሰዎች ጋር ትስስር ያላቸው ስለመሆናቸው ታውቋል። አርብ ጠዋትም የእስራኤል ጦር አባላት ወደ ሶሪያዋ ቤት ጀኒን ከተማ ገብተው አልጀማ አልስላሚያ ለተሰኘው የሽብር ድርጅት የሚሰሩ ሁለት ወንድማማቾችን አስሯል። በዚህ አጋጣሚ የጦሩ አባላት የቆሰሉ ሲሆን ለሽብር ቡድኑ ይሰራሉ የተባሉ ሰዎችም ተገድለዋል። የእስራኤል ጦር አዛዥ ኢያር ዛሚር ትላንት የቆሰሉ የጦር አባላትን ጎብኝተዋል። የሶሪያ መገናኛ ብዙሃን በክስተቱ ከአስራ ሶስት በላይ ሰዎች መገደላቸውን እንዲሁም ሌሎች ደግሞ መቁሰላቸውን ዘግበዋል። ለሽብር ቡኑ በመስራት የተጠረጠሩት ሁለቱ ሶሪያውያን ወንድማማቾች በዚህ ሰዓት ለጥያቄ በሚል እስራኤል መሆናቸውን የካን ዘገባ አመላክቷል። ይሄው ውጥረት የመጣው ሄዝቦላ ሐማስና የፍልስጤማውያኑ የጃሃድ ቡድን በሶሪያ መዋቅራቸውን እየገነቡን የሚል ሪፖርት ከወጣ በኋላ ነው። ከወራቶች በፊት በሶሪያ ድሩዝና ቤድዋን ጎዛዎች መካከል ተፈጥሮ በነበረው ግጭት ሶሪያ ከእስራኤል ጋር ወደ ግጭት አምርታ ነበር ነበር። አሁን ደግሞ ዋሽንግተን ሶሪያ ከእስራኤል ጋር ያላትን ግንኙነት እንድታሻሽል ጥረት እያደረገች ነው በሚባልበት በዚህ ሰዓት ሀገራቱ ወደ ውጥረት ገብተዋል። የሶሪያ መንግሥት በሀገሪቱ ደቡባዊ ክፍል የሚገኙ አናሳዎችን የሚያጠቁትን ታጣቂዎች ድጋፍ ይሰጣል የሚል ክስም ይቀርብበታል። እናም እስራኤል እነዚህን አናሳዎችን ከጥቃት ለመከላከልና እስራኤልም ከስጋት ነፃ እንድትሆን በፈርዘውን ማለትም ነፃ መሬት ያስፈልጋል የሚል እምነት አላት። ደማስቆ ግን ይህንን ጥያቄ ሉዓላዊነትን ከመጋፋት የሚቆጠር ነው በማለት ውድቅ ታደርገዋለች። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ ይፋ አድርጋለች። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ለሁለት ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ የኖርዌይ ዜግነት ያላቸው ኤርትራውያን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው አምስት አባላት ያሉት ምርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለ እነርሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት ስምንት ዓመታትም በሀገሪቱ ኖረዋል። እስካሁን ድረስ ሀያ ሰዎች መኖሪያ ፍቃዳቸውን ሲነጠቁ፣ የሌሎች ሰላሳ ሰዎች ጉዳይ ደግሞ እየተመረመረ ነው ተብሏል። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁት ሰዎች ሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ህጉ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያኑን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ አሁኑ ለመጀመሪያ ጊዜ ነው ተብሏል። ኤርትራውያን በትውልድ አገራቸው ሳሉ ለግዳጅ ውትድርና ለእስራት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና የሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቋሚዎች መካከል ከሁለት ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በበርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን፣ በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎች እና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩን ቢቢሲ ዘግቧል። ከአውሮፓውያኑ አዲስ አመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘም ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻቸው ተነግሯል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልድ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ አገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው አይዘነጋም። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊም ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታትም ኑሮውን በእስራኤል አድርጎ ቆይቷል። በ2023 በእስራኤል መዲና ቴላቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመቷል። በ2024 በተነሳ ግጭት ደግሞ ሁለት ሰዎች ሲገደሉ ስምንት ሰዎች ክፉኛ መቁሰላቸው አይዘነጋም። ኪድስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ስልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 1751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔርያ ቡድን ተጫዋች ሌጀንዱ ተካበዘው ከሀገር ቤት ጀምሮ ህፃናን ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋው ነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠና የሚሰጠው በስፖርት ማሰልጠኛ ህንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱ መስቴቶች እድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። 3 የሦስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoldsoccer academy ዶት ኮም ለመዝገባ ቢሁን በማንኛውም የልጆችዎ ሥልጠና ዙሪያ ጥያቄ ካለ በዚህ ስልክ ቁጥር መደወል ይችላሉ። 18008822168 ኬት ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።